በኢትዮጵያ ታሪክ ውስጥ በሕይወት ዘመኑ በዜማ የረቀቀ በድጓ በድርሰት የታጀበ በእውቀት የተከበበ አንድ ደማቅ ታሪክ ይገኛል። ይህ ታሪክ ለመጀመሪያ ጊዜ በመላእክት ቋንቋ ፈጣሪውን ያመሰገነ የአንድ ታላቅ ቅዱስ ታሪክ ነው። የመላእክት ምስጋናቸው እረፍት እረፍታቸው ምስጋና ሆኖ ያለማቋረጥ ፈጣሪያቸውን ያመሰግናሉ። ቤተ ክርስቲያንም አምሳለ ኢየሩሳሌም ናትና ይህን አብነት በማድረግ ልዑል እግዚአብሔር የሚመሰገንበትን የአራት ሰዓት የምስጋና ሥርዐት ዘርግታለች። ሕያው እግዚአብሔር የአዳም ልጆች በመላእክት ምስጋና እንዲያመሰግኑት በመውደዱ ሰማያዊውን ምስጋና ያስተምረው ዘንድ አንድ ቅዱስ ሰውን መረጠ። ይህ ቅዱስም ልጅነቱን በትዕግሥትና በትሕትና የጨረሰ መንገዱን በእግዚአብሔር ፍቃድ ያጸና ሰማያዊውን ጣዕመ ዜማ ወደ ሰው ልጆች ለማውረድ ብቁ ሆኖ የተገኘ ከሰማያውያን መላእክት የምስጋና ዜማን የተማረ ብርድ በጸናበት በረዶ በሚፈላበት በአስቸጋሪ ቦታ ይኸውም በሰሜን ተራራ የሕይወት ዘመኑን በብሕትውና የመራ ይህ ሕያው እግዚአብሔር ከአዳም ልጆች ሁሉ የመረጠው ቅዱስ የሱራፌል አምሳላቸው ቅዱስ ያሬድ ነው። መላእክት ዘወትር እግዚአብሔር አምላክን ቅዱስ ቅዱስ ቅዱስ እያሉ በመንበሩ ፊት ቆመው እንደሚያመሰግኑ ሁሉ ይህ ኢትዮጵያዊ ማሕሌታይ ቅዱስ ያሬድም አምላኩን ከማመስገን አያርፍም። የቅዱስ ያሬድ ድርሰቶች የቤተ ክርስቲያን ዋና ዋና መገልገያዎች የስርዓተ አምልኮ መፈጸሚያ ሆነው እስካሁኑ ሰዓት ድረስ እያገለገሉ ይገኛሉ። በአጠቃላይ በስነ ጽሑፍና በቋንቋ እርገት እንዲሁም በነገረ መለኮትና በታሪክ ትምህርት በስርዓተ ጸሎት የዚህ ሊቅ ያህል መሠረት የጣለ ማግኘት አስቸጋሪ ነው። በዛሬው መርሃ ግብራችንም ቅዱስ ያሬድ ማን ነው? በምን ዐይነት መንገድ የሰማይን ዜማ ተማረ? የቅዱስ ያሬድ የዜማና የመጽሐፍት ድርሰቶች እነማን ናቸው? የሚሉትንና ሌሎችንም የቅዱስ ያሬድ ታሪኮች ከብዙ በጥቂቱ ይዘንላችሁ ቀርበናል። ይህ አስተማሪ ታሪክ ከመጀመሩ በፊት እንደተለመደው ቪዲዮአችንን ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ ይጀምሩ። ምራ ግብራችንንም እስከ መጨረሻው ድረስ መከታተሉን እርግጠኛ የሆኑ ይህ የመላእክትን ዜማ ወደ ምድር ያወረደ በጣዕመ ዜማ የተመረጠ እንደ ሄኖክ ሞትን ያልቀመሰ የቅዱስ ያሬድ እውነተኛ የሕይወት ታሪክ ነው። ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ኢትዮጵያዊው ርዕሰ ሊቃውንት ቅዱስ ያሬድ ሚያዝያ 5 ቀን በ493 ዓመተ ምህረት በአክሱም ከተማ ተወለደ። ቅዱስ ያሬድ አባቱ ይስሐቅ ወይም አብዲዩ እናቱ ደግሞ ታውክሊያ ወይም ክርስቲና ይባላሉ። የትውልድ አገሩም በአክሱም ነው። የ6 ዓመት ህፃን በሆነ ጊዜ አባትና እናቱ ይስቅ ለሚባል ለአክሱማዊ መምህር አስተምርልን ብለው ሰጡት። ይሁን እንጂ ትምህርት አልገባ ብሎ ስለ ተቸገረ መምህሩንም ስላስቸገረው መምህሩ ያሬድም መልሶ ወደ አባቱ ዘንድ ላከው። በመሃሉም ወላጅ አባቱ ስለ ሞተበት እናቱ ታውክልያ ለወንድሟ ለአክሱም ቄስ ለነበረ ለአባ ጌዲዮን እንዲያሳድገውና እንዲያስተምረው ሰጠችው። አባ ጌዲዮን በአክሱም ጽዮን ቤተ ክርስቲያን ቅጥር ግቢ ውስጥ የብሉይና የሐዲስ ኪዳን መጻሕፍት መምህር ነበርና በግዕዝ፣ በዕብራይስጥ፣ በግሪክና በአረብ ቋንቋዎች ተረጉምላቸው ነበር። አባ ጌዲዮን ያሬድን አብሯቸው እንዲኖር በማድረግ ቢያስተምሯቸውም ለብዙ ዓመታት መዝሙረ ዳዊትን ማጥናት አቅቶት አብረውት ከሚማሩ ሕፃናት ጋር ሊወዳደር ባለመቻሉ ወደ ኋላ በመቅረቱ አባ ጌዲዮን ያሬድን በየጊዜው ይመክሩትና ይገስጹት ነበር። ያሬድም በትምህርት ደካማ ስለነበር አስተማሪዎቹ የሚሰጡትን ትምህርት ደጋግሞ ቢያጠናም ሊያዝለት ግን አልቻለም። ስለሆነም የትምህርት ጓደኞቹ ሲቀልዱበትና ሲያፈዙበት ይውሉ ነበር። አጎቱ አባ ጌዲዮን በያሬድ ስንፍና ተመሮ አንድ ቀን ለምን እንደ ሌሎች ጓደኞችህ በደንብ አታጠናም ብሎ ያሬድን ክፉኛ ገረፈው። ቅዱስ ያሬድም ባጋጠመው የትምህርት አለመሳካት ተስፋ ቆርጦ የትም ሄዶ አዲስ ሕይወት ለመጀመር ቁርጥ ሐሳብን አደረገ። ቅዱስ ያሬድ ከተማሪ ቤት ጠፍቶ ወደ አጎቱ አገር ቤት ወደ ደባይ ወለል ወደሚባል ቦታ ሲሄድ ኀይለኛ ዝናብ ስለዘነበ ዘነበ ከአክሱም ከተማ አራት ኪሎ ሜትር ያህል ርቀት ከምትገኝ ማይክራ ከምትባል ምንጮ አጠገብ ወዳለው ዛፍ ስር ተጠግቶ መጠለል ግድ ይሆነበት ዛፉን ተጠግቶ ደገፍ ብሎ እንደቆመ በምን ምክንያት በትምህርት ከጓደኞቹ በታች እንደሆነ ሲያስብና ሲያሰላስል ሲያዝንና ሲተክዝ ከቆየ በኋላ ሐሳቡን የሚያስለውጥ ነገር በድንገት ተመለከተ። አንድ ታናሽ ትል አንድ የእህል ፍሬ ተሸክሞ ወደ ዛፍ ለመውጣት ከፍተኛ ሙከራ ሲያደርግ አየ። ያ ትልም ተሸከመውን ይዞ ስድስት ጊዜ ለመውጣት ጥረት ቢያደርግም ሊሳካለት አልቻለም። ነገር ግን ተስፋ ሳይቆርት ከብዙ ድካምና ጥረት በኋላ በሰባተኛው ሙከራ የተሸከማትን የእህል ፍሬ ይዞ ወጣ። በሙሉ አትኩሮቱ ይመለከተውና ይከታተለውም ነበር። ቅዱስ ያሬድም በድንገት ስሜቱ ተነካ። ይህ አነስተኛ ፍጡር ከብዙ ጥረት በኋላ ያላሰበውን ሲፈጽም የእኔ የተስፋ መቁረጥ ምን ይባላል ሲል ራሱን በራሱ ወቀሰ። ከጉንዳኑ ያገኘውን ትምህርት ልቡን ስለነካው፣ ስሜቱን ስለቀሰቀሰውና ትጋትም አይቶ ስለተደነቀ በራሱ ደካማነት ተጸጽቶ አለቀሰ። ቅዱስ ያሬድ በዚህ አነስተኛ ፍጡር ጥረትና ተስፋ ለመቁረጥ እጅግ ተደነቀ። ራሱን እንዲመረምር ስሜቱን ስለኰረኰረው ወደ አክሱም ተመልሶ ትምህርቱን ለመቀጠልም ወሰነ። የሰው አፈጣጠር ከዚህ አነስተኛ ፍጥረት እጅግ በጣም የላቀ መሆኑን ስለተገነዘበ ያጎቱን ምክርና ተግሣጽ ለሕይወቱ የሚጠቅም እንደሆነ በመረዳት ያለውንም ትምህርት በትጋት ቢማርና ቢያጠና የተሻለ ውጤት ሊያገኝ እንደሚችል በማመን ወደ አጎቱ ወደ መንፈሳዊ መምህሩ ወደ አባ ጌዲዮን ተመልሶ በመምጣቱ ምክንያት አባቴ ሆይ ይቅርበለኝና በለኝና እንደ ቀርም አስተምረኝ ብሎ አጎቱ ግርስር ወደቀ። መምህሩ አባ ጌዲዮንም ፈቅደውለት ዳዊትን ያስተምሩት ጀመር። ሕፃኑ ቅዱስ ያሬድም ትምህርቱን እየተማረው ሁል ጊዜ በጽሞና ወደ አክሱም ጽዮን ቤተ ክርስቲያን እየገባ መሐሪ እግዚአብሔር አይነ ልቦና ይናብራልኝ እያለ በየቀኑ በንጹህ ልቦና ይጸልይ ነበር። መሐሪውና ይቅርባዩ እግዚአብሔርም ልመናውን ሰምቶ አይነ ልቦናውን አበራለት። ትምህርቱን ተገለጸለት። በአጭር ጊዜ ውስጥ እንደዚህ አይነት ከፍተኛና የማይታሰብ ለውጥ በማምጣቱ ጓደኞቹና መምህራኑ እጅግ በጣም ተደነቁ። በዚህ ፈጣን የትምህርት መቀበል ችሎታ የብሉይ ኪዳንንና የአዲስ ኪዳንን ትርጓሜ መጽሐፍት በአጭር ጊዜ ውስጥ ጨረሰ። ከዚህ በኋላ ቅዱስ ያሬድ ከፍተኛ የትምህርት ተሰጦ ያለው በመሆኑ ትምህርቱን በጣም አስደናቂ በሆነ መንገድ ፈጽሞ ዲያቆን ሆነ። ከመምህሩ ከአባ ጌዲዮን በተማረው መሰረት የዕብራይስጥና የግሪክ ቋንቋዎች በደንብ አድርጎ ያውቅ ነበር። ስለዚህም በመጽሐፍ ቅዱስ እንዲሁም በውጭ አገር ሌሎች ቋንቋዎች የአጎቱን የመምህር ጌዲዮንን ሙሉ ሙያ አጠናቆ ቻለ። ያሬድ አጎቱ ሲሞት የ14 ዓመት ልጅ ቢሆንም የአጎቱ ሙያና የትምህርት ወንበር ተረክቦ ማስተማር ጀመረ። በግንቦት 11 ቀን ስንክሣር በተባለው የቤተ ክርስቲያናችን መጻሕፍት ቅዱስ ያሬድ በመንፈስ ቅዱስ ተመርቶና ተነሳስቶ የዜማ ድርሰቶች እንዳዘጋጀ ይነግረናል። እግዚአብሔር በዚህ ምድር እንዲመሰገን በፈለገ ጊዜ ያሬድን በራሱ ቋንቋ ሰማያዊ ዜማ እንዲያስተምሩት በአዕዋፍ አምሳል ሦስት መላእክትን ከገነት ላከለት። እነዚህ ሦስት አዕዋፍም ያሬድ ካለበት ስፍራ አንጻር ባለው አየር ላይ በርረው ጣዕም ያለውንና ልብ የሚመስጥ አዲስ ዜማ አሰሙት። ያን ጊዜ ያሬድ በጣም ዜማቸው ተመስጦ ቁሞ ሲያዳምጥ ወዲያውኑ ወፎች በግዕዝ ቋንቋ ቅዱስ ያሬድን አመሰገኑት። የተመሰገንክና የተከበርክ ያሬድ ሆይ አንተን የተሸከመች ማኅፀን የተመሰገነች ናት። አንተን ያሳደጉ ጡቶች የተመሰገኑ ናቸው ብሎ አመሰገኑት። ከዚህም በኋላ እነዚያ ሦስቱ አዋፋት ሀያ አራቱ ካህናተ ሰማይ ዜማ ወደሚዘምሩበት ወደ ሰማያዊት ኢየሩሳሌም አሳረጉት። ቅዱስ ያሬድም በመንበረ ጸባዖት ፊት ቆሞ ከ ከአራቱ ካህናተ ሰማይ የሰማውን ማኅሌት ሁሉ በመንፈስ ቅዱስ እግዚአብሔር ተገለጠለትና በልብ ሆነው የተሳለበትን ዜማ በቃሉ ያዜም ጀመር። ከዚያም ወደ ቀድሞ ቦታው ወደ አክሱም በተመለሰ ጊዜ ከጠዋቱ በሦስት ሰዓት ወደ አክሱም ቤተ ክርስቲያን ውስጥ ገብቶ በታቦተ ጽዮን አንጻር ቆሞ እጆቹን ወደ ሰማይ ዘርግቶ በከፍተኛ ድምፅ በአራራይ ዜማ ሐሌሉያ ለአብ ሐሌሉያ ለወልድ ሐሌሉያ ወለ መንፈስ ቅዱስ ብሎ ስነ ፍጥረቱንና ሰማያዊ ጽዮንን አስመልክቶ ዘመረ። ይህንንም ማኅሌት አርያም ብሎ ጠራው። አርያምም ማለት ልዕልና፣ ሰባተኛ ሰማይ፣ መንበረ እግዚአብሔር ማለት ነው። ያሬድ በመንፈስ ቅዱስ ኀይል ተመርቶ መላእክት እንደ ከበሮ እንደ እምቢልታ፣ ጽናጽል፣ ማስንቆና በገና የመሳሰሉት ማኅሌት መሣሪያዎችን እየዘመሩ አምላካቸው እግዚአብሔርን ሲያመሰግኑ ስለሰማ እነዚህ መሣሪያዎች ለቤተ ክርስቲያን አገልግሎት በሥራ ላይ እንዲውሉ አደረጋቸው። ቅዱስ ያሬድ ያዜመው ዜማ ከቅዱሳን መላእክት የሰማው ነበር። ትርጉሙም ምስጋና ለአምላክ ይሁን፣ ቅዱስ ቅዱስ እግዚአብሔር የጌትነት ቅድስና ሰማይንና ምድርን መላ። ከቅዱሳን መላእክትም የሰማው ዜማ ይህን ይመስል ነበር በዚያን ጊዜ የነበረ ንጉሥ ገብረ መስቀል የዝነኛው ንጉሠ ነገሥት ካሌብ ልጅ መሆኑ የታወቀ ነው። በእርሱ ዘመን ኢትዮጵያ ታሪኳና ዝናዋ በዓለም የታወቀች ገናና መንግሥት ከመሆኗ በላይ የእግዚአብሔር ጸጋና መንፈስ ያደረበት የዜማ ደራሲ ቅዱስ ያሬድም ማፍራቷ በጣም አስደሳች ነበር። ቅዱስ ያሬድም በቤተ ክርስቲያን ሥርዓት፣ ንጉሥ ገብረ መስቀል በቤተ መንግሥት ሥርዓት እየተመሩ ለመጀመሪያ ጊዜ በአክሱም ከተማ ያከናወኑትና ያከበሩት ሥርዓተ ሆሳዕና እስከ ዛሬ በኢትዮጵያ አብያተ ክርስቲያናት ሥርዓት ሲካሄድና ሲከበር ይኖራል። ቅዱስ ያሬድ ድጓውን በአራት ክፍለ ዘመን መድቦ ለየራሳቸው ቀምሮላችኋል። በአክሱም ቤተ መንግሥት ውስጥም ቅዱስ ያሬድ በግዕዝና በእዝል በአራራይ ዜማውን እያሰማ እግዚአብሔርን በዝማሬ ያመሰግን ነበር። አጼ ገብረ መስቀል የዜማውን ጣዕም ከሰሙና ከተረዱ በኋላ እግዚአብሔር ለቤተ ክርስቲያን መገልገያ ለሕዝቡ መባረኪያ የሰጣቸው መሆኑን በመገንዘብ ሊቃውንቱንና ካህናቱን ተቀበሉትና ለቤተ ክርስቲያን መገልገያ ይሁን ብሎ አዘዟቸው። ነገር ግን ካህናቱና ሊቃውንቱ ምን ምልክት አይተን እንቀበለው ብሎ መለሱላቸው። ከዚህ በኋላ ንጉሡ እርሱ አምላካችን እግዚአብሔር ይግለጽልን ብለው ከታኅሳስ አንድ ቀን ጀምሮ እስከ ታሐሳስ 7 ቀን ሱባዬ እንዲያዛወጁ በታሐሳስ 1 ቀንም ከሰኞ እስከ እሁድ አንድ ሱባዬ ይዘው በየቀኑ የአክሱም ጽዮን ማርያምን ቤተ ክርስቲያን እየዞሩ 400 ጊዜዮታና 41 በንተ ማርያም እያደረሱ ምሕላውን አካሄዱ በሰባተኛው ቀን እሁድ ዕለት ምሕላውን ጨርሰው ሲያሳርጉ ጌታ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ጽዮን ማርያም ቤተክርስቲያን ጉልላት ላይ ተገለጸላቸው ከዚህም አያይዞ ቅዱስ ያሬድ ነገረ መስቀሉን በማውሳት የወልድ ምሳሌ በሆነው በዕዝር ዜማ ዘመረ። በዚህ በተገለጸው ምስክርነት መሠረት ከእግዚአብሔር ዘንድ የተሰጠ መሆኑ ታምኖ ከዚያን ጀምሮ የቅዱስ ያሬድ ዜማ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መደበኛ መገልገያ ሆኗል። ቅዱስ ያሬድ ሙራይ ቃል በተባለ ቦታ ሆኖ ድምፁን ከፍ አድርጎ ሲያዜም ንጉሥ አፄ ገብረ መስቀል ከነ ሠራዊቶቻቸው፣ ንግሥቲቱ ከነ ደንገ ጦሮቻቸው፣ መሳፍንቱ፣ መኳንንቱና ሊቃውንቱ፣ ካህናቱ ሁሉ እየመጡ ቅዱስ ያሬድን ያዳምጡ ነበር። ቅዱስ ያሬድ በግዕዝ በእዝል በአራራይ ዜማ ዝማሬን እየደረሰ ያለ ንጉሥ አፄ ገብረ መስቀል ተገኝተው ነበር። በዜማውም ተመስጠው ዐይን ዐይኑን እያዩ እንደ እርሱ ዘማለሁ ብለው በያዙት የበትር ዘንግ ሳያውቁት ቅዱስ ያሬድ እግር ላይ ቸከሉት። ሁለቱም በተመስጦ ስለነበሩ ነበሩ የሆነውን ነገር አላስተዋሉትም ነበር። ዜማው አብቅቶ ሁለቱም ከተመስጧቸው ሲነቁ የአፄ ገብረ መስቀል ዘንግ ከቅዱስ ያሬድ እግር ላይ ተሰክቶ፣ ቅዱስ ያሬድም ብዙ ደም ከእግሩ ፈሶት ነበር። ንጉሡም ደንግጠው እጅግም አዝነው ደምህን አፍስሻለሁና የምትፈልገውን ማንኛውንም ነገር ጠይቀኝ እሰጠሃለሁ ሲሉ ቃል ገቡለት። ቅዱስ ያሬድም እኔ የምለምነው አንድ ነገር አለ፣ እርሱም ፈጽምልኝ አላቸው። የፈለግከውን ጠይቅ ፈቅጄልሃለሁ አሉት። እርሱም እስካሁን እግዚአብሔር በፈቀደልኝ መሠረት በዚህ ከተማ ከእርሶ ጋር ቈይቻለሁ፣ ብዙ ደቀ መዛሙርትም ተክቻለሁ። ከዚህ በኋላ የቀረኝን ዘመን በጸሎትና በብህትውና መሮር እንድችል ከከተማው ርቄ ራቅ ወዳለ ቦታ ሄጄ ፈጣሪም አገልግል፣ እፈልጋለሁ ብሎ የንጉሱን ፍቃድ ጠየቀ። አጼ ገብረ መስቀልም የቅዱስ ያሬድን ቃል ሰምተው በዚያኑም በገቡለት ቃል መሠረት ፈቀዱለት። ከዚያም ጉዞውን ወደ ደቡብ አቅጣጫው ወደ ሰሜን ተራሮች አደረገ። በዚያም አሁን በስሙ የታነጸው ቤተ ክርስቲያን ባለበት ቦታ ላይ ሆኖ በምናኔ ተወስኖ ፈጣሪውን በብሕትውና እያገለገለ ኖረ። ምናኔ ደብረሃዊ በተባለው ተራራ ላይ ብዙ ዓመታትን ካሳለፈ በኋላ በጸለም ዋሻ በግንቦት 11 ቀን በ571 ዓ.ም ተሰወረ። ካስተማረባቸውና ሁለት ዓመት ካሳለፈባቸው ስፍራዎች አንዱ በጣና ሐይቅ ውስጥ የሚገኘው የቅዱስ ቂርቆስ ቤተ ክርስቲያን አንዱ ነው። ከዚህም ቤተ ክርስቲያን ውስጥ ከድንጋይ ተፈልፍሎ የተሰራ የቀለም መበጥበጫው ጉድጓድ አዘጋጀና ቀለሙን እየቀመመ ድጓውን ይጽፍ ነበር። ለማስረጃም ያህል እሱ ራሱ የጻፈው ድጓ እንዲሁም ጽናጽኑና መቋሜው እስከ ዛሬ ድረስ በጣና ቂርቆስ በእንክብካቤ በሚገባ ተጠብቀው ይገኛሉ። ይህም ቤተ ክርስቲያን ቀደም ብሎ በአጼ ገብረ መስቀል በአቡነ አረጋዊና በቅዱስ ያሬድ የጣናን ባሕርና ደሴቱን ለመጎብኘት በመጡ ጊዜ ያሰሩት ነው ይባላል። በጋይንት አውራጃ ውስጥ በሚገኘው በዙር አምባ ተራራ ላይ ከቅድስት ማርያምና ከአቡነ አረጋዊ ስም የታነጹት አብያተ ክርስቲያናትም ጎብኝቷል። እነዚህ አብያተ ክርስቲያናትም አጼ ገብረ መስቀል በዘመነ መንግሥታቸው ጊዜ ያሳነጿቸው እንደነበር ይታወቃል። በዚህም ቦታ ቅዱስ ያሬድ ሦስት ዓመት ያህል ዝማሬ መሥዋዕትን አስተምሯል። ስፍራውም እስከ ዛሬ ድረስ የዝማሬ የመሥዋዕት ችሎታ ማስመስከሪያ ሆኖ ይገኛል። ከዚያም ተነስቶ ቅዱስ ያሬድ ወደ ሰሜን አውራጃ ሲገሰግስ በሰሜን በጸለምት ተራራ በረዶና ውርጭ በሚፈራበት ቦታ ጽሞና ይዞ በአካባቢው ያሉትን ከሩቅ የመጡትን ሕዝቦች ትምህርተ ዜማ እያስተማረ ብዙ ዘመን ኖሯል። ብዙ ሊቃውንትንም አፍርቷል። ከዚህም በኋላ በጾምና በጸሎት በሥርዓተ መሐሌት እግዚአብሔርን በማገልገል ገርሉን ፈጽሞ ግንቦት 11 ቀን በ568 ዓ.ም በ75 ዓመቱ ሲያስተምርበት ከነበረው ተራራ በታች ካለው ዋሻ ውስጥ ገብቶ መቅረቱን ወይም መሰወሩን መጽሐፈ ድርሳኖ ይገልጻል። ከዚያም ደቀ መዝሙራቱ ከእርሱ የተማሩትን የዜማ ባህልና ሥርዓት ትምህርት እየተዘዋወሩ በየገዳማቱ ስላስተማሩ የቅዱስ ያሬድ ድርሰት እስከ ዛሬ ድረስ ጸንቶ ኢትዮጵያ ስትገለገልበት ትኖራለች። ሃይማኖታዊና መንፈሳዊ ተግባሮችንም በመረዳት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቀዳማዊና የመጨረሻ ቅዱስ ብላ ትጠራዋለች። በመጨረሻም ቅዱስ ያሬድ የደረሳቸው የዜማ መጻሕፍት ድርሰቶች እነዚህ ናቸው። በቅዱስ ያሬድ የተደረሱት የዜማ መጽሐፍት አምስት ናቸው። እነርሱም ድጓ፣ ጾመ ድጓ፣ ዝማሬ፣ መሥዋዕትና ምዕራፍ ናቸው። ድጓ፣ የቅዱስ ያሬድ ትልቁ የዜማ መጽሐፍ ድጓ ይባላል። ድጓ ማለት ስብስብ ማለት ነው። በውስጡ የአምስቱን በዓላትና የሳምንት መዝሙራትን ሰብስቦ የያዘ ነው። ይህ መጽሐፍ በአብይ በዓላት በዜማ የሚቀርበውን ምስጋና ሰብስቦ የያዘ የዜማ መርብል ነው። ጾመ ድጓ ሁለተኛው የዜማ መጽሐፍ ሲሆን የሚጠናና ለመምህርነት የሚያበቃ ነው። ድጓ ቁጥሩ ከአስተምሮ ሲሆን በአብይ ጾም የሚደርስ ራሱን የቻለ መጽሐፍ ነው። ጾመ ድጓ ቁጥሩ ከአስተምሮ ሲሆን በአብይ ጾም የሚደርስ ራሱን የቻለ መጽሐፍ ነው። ዝማሬ ሦስተኛው ቅዱስ ያሬድ የዜማ መጽሐፍ ዝማሬ ይባላል። ዝማሬ ማለት ምስጋና ማለት ነው። ዝማሬ በጸሎት ቅዳሴ በኋላ በቅዳሴ ማብቂያ አካባቢ የሚዜም ወይም የሚዘመር የጸሎተ ቅዳሴው ዓላማ ተከትሎ የሚሄድ ማለት ነው። አራተኛ መስዋዕት፣ መስዋዕት የቃሉ ትርጓሜ ሁለት አይነት ነው። አንደኛው ምልልስ ማለት ነው። በግራና በቀኝ እየተመላለሰ ወይም እየተቀባበለ የሚባል ስለሆነ፣ ሁለተኛው ትርጉሙ ደግሞ የንፋስ መመላለስ ወይም መሸጋገሪያ ማለት ነው። ይህም የኢየሱስ ክርስቶስን ጥምቀቱን፣ ሞቱን፣ ትንሣኤውንና እርገቱን የሚያስረዳ ነው። አምስተኛ ምዕራፍ የቅዱስ ያሬድ አምስተኛውና የመጨረሻው የዜማ መጽሐፍ ምዕራፍ ይባላል። የምዕራፍ ቀጥተኛ ትርጉሙ ማረፊያ ወይም ማሳረፊያ ማለት ነው። ምዕራፍ ከመዝሙረ ዳዊት የተውጣጣ ድርሰት ሲሆን የዳዊት መዝሙራትን በምዕራፍ እየከፋፈለ የሚያሳይ የዜማ አይነት ነው። የቅዱስ ያሬድ ድርሰቶችም እነዚህ ናቸው። ቅዱስ ያሬድ በአሁኑ ሰዓት ከዓይን ተሰውሮ እግዚአብሔርን እያመሰገነ ይገኛል። እግዚአብሔር አምላካችን ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጥቶታልና በአባታችን በቅዱስ ያሬድ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ይሁን። የቅዱስ ያሬድ ምርጃና ጸሎት በረከት ከእኛ ጋር ይሆን እያል በቀጣይ እስከምንገናኝ ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።